አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ፣ ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ ሰባት ሺህ ሰው ያየው ከሆነ ሰባት ሺህ ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ነው ንኩት። እንደ ምክር ግን ኩል የምትኳሉ ሴቶች እባካችሁ አውቃለሁ። ይሄ ኩል ምናምን የምትለው አይደል አሉኝ ምን ነው ምን አደረገህ? ኩሉ አሉኝ። ገና እንደገባው ምን ነው ምን አደረገህ? ኩሉ አሉኝ። ማዘርዬ ኩሉ ብቻ ነው የታየሁት ሌላው ምን ነው ስላቸው ጊዜ ምን ችግር አለው? ኩል ምንም እኮ ችግር የለውም አሉኝ። አይ ማዘር ተበልተዋል ማለት ነው። እርሶም እንግዲህ ይሄ ኩል ከዘር የመጣ ነው ስላችሁ ጊዜ አዎ ከአያት ከቅድሚያቶች ውጭ የወረስኩት ነው አሉኝ። አየ ስለ ጊዜ ምንድን ነው ተዘጋጅታቸው የመጣችሁብኝ? እሱ ልታስጥሉ ነው? እንዲ ያሉ ማዘር ከጣሉልንማ ደስ ይለናል። በጣም ብዙ ችግር አለ እና ከዘር ማንዘር የመጣ ከሆነ ከቅድመያት የመጣ ከሆነ ኩሉ በራሱ ቡዳን ማዋረሻ ነው አልኳቸው። እንዲነትና እንዴት ቡዳ ተለኛለህ ብለው ምናምን ተነስተው ውጡልኛል አልወገባቸው ይዘው አይደለም፣ ማዘር ነው ቡዳ መንፈስ ነው ያልኩት፣ እርስዎን አላልኩትም። ያልኩት የቡዳ ማዋረሻ ነው፣ የቡዳ ማዘዋዘሪያ ማጦስ ማዞሪያ ነው አልኳቸው። እንዴት ነው እንደዛ የሚሆነውልኝ? በቃ ከዘርማ ከቅድመያቶ ጀምሮ የቡዳው መንፈስ አይኗችሁ ላይ እንዲያርፍ ምክንያት የምትሆኑት በኩል አሁን፣ ልጆትን ግራ አይኑን ይኮሉት ይኩሉት፣ አላልኳቸው አዋሉኝ። ለምን ደሞ ይኩሉት? አይኑን ታሞ ነበር። ለምን ታመመ? ለምንስ ዋሹት? ልጆትን አይንህን ታመ ስለነበረ በዚህ ኔ ላንከውና ግራ አይንህን በወር አንድ ጊዜ መኳል አለባሉት። ባሉት በወር አንድ ጊዜ ቡና ማፍላት፣ በወር አንድ ጊዜ ዶሮ ማረድ፣ ግብር መገበር እንዳለ ሁሉ በወር አንድ ጊዜ ኩል መኳል። እንደገናም ደግሞ አይኑን ሳያመው ይሄንን የተሳሳተ መረጃ ለሱ መስጠት ማለት ማዛወር እኮ ማለት ነው፣ መንፈሱን ቡደው ማዋረስ። ከዛ ደግሞ ልጁ ደግሞ ይቀጥላል አልኳቸው። እሱማ እምቢ አለኝ እንጂ ልቀጥልለት ነበር አሉ። እምቢ አለኝ አሉ። ሞክረው ነበር ስለው ጊዜ አዎ፣ እንዴ አያቴ ሞክረሽኝ ነበር ታስታውሻለሽ? አልፈልግም ብያት ነው እንዴ። ደግሞ እኔ እንደ ሴት ልኳል እንዴ ስራት ጊዜ አይ፣ ኩሉን ካልፈለግ ጥፍር ቀለም ልቀባህ ብላኝ፣ እቺ ማርያም ጣቴን ጥፍር ቀለም ቀብታኛለች። ከዛ ስታድግ ደግሞ ይችኛዋን ደግሞ ደግመሃለሁ ብለውኛል አሉ። ምን ማለት ነው ገብቷችኋል? ማርያም ጣት ጥፍር ቀለም መቀባት ማለት እንግዲህ አይነ ጥላ ውስጥ እንዳለች ምልክቱ ነው። ወንድ ከሆነ ይችኛዋን መደገም ማለት ደግሞ ብዙ ጊዜ ወንዶች ሁለቱን ነው የሚቀቡት። አይታችሁ ከሆነ ሁለቱ ጣቶች የማርያም ጣት ነው፣ ቀለበት ጣት። ይችኛዋን መቀባት ማለት ደግሞ ለአይነ ጥላ መዳር ወይም ደግሞ መታጨት ማለት ነው። ስታድግ ማለታቸው እንግዲህ ገናነ ማለታቸው ነው። እና ህፃኑ ሁለንም ብዙ ጊዜ ይቀቡናል። እዚህ ሳይቀባ ያደገ ልጅ አለብ ያራስበ አንዳንድ ልጆች ና ላይኖሩ ይችላሉ። ኧረ ያልተቀባው የምትሉ ትኖር አላችሁ። በእርግጥ ግን ያእምረናል ህጻናት ሆነን ያን ግን አብሮ ካደገና ትልቅም ሆኖ በተለይ ወንድ ሆኖ ጥፍሩ እንደዚህ አሳድጎ እዚህም ለመስገባት እዚህም ለመግባት ምን እንግዲህ የማይፈነቀል ቦታ የለም። ፈንቀል ፈንቀል ፈንቀል ለማድረግ ጥፍር ያድጋል አይደለም። እሷን ደግሞ ቀባ ቀባ ቀባ ያደርጓታል። ብቻ ዞሮ ዞሮ ስታይል ይመስላል እንጂ አይደለም። ስታይል የሚባል አጋንንት ይሆናል ምናልባት ያለው። እስቲ አጣሩት፣ ስታይል ቮካብለሪው ምን እንደሆነ ሶርሱ እንትኑ ትርጉሙ ምን እንደሆነ አጣሩልኝ። ስታይል የሚለው ነገር እና እኚህ እናት በጣም አስቸገሩን። ያስቸገሩን ምንድነው ኩሉ በፍጹም ምንም ችግር የለበትም የሚል ነበረ። እኔ ኩሉ ላስጥሎት ነው የመጣሁት አልኳቸው። ቀጥታ ነግራቸዋለሁ ሹሩሩ አልፈልግም። በቃ መተው አለበት ይበቃውታል። እንዴ ይኸው ይሄ ልጅ እንደዚህ በጥባጭ የሆነ አሁን መንፈሳዊ ሆኗል እንደዚህ ሆነው በዚህ ምክንያት ነው እና በህልሙ የሚያየው ነገር አዳምጡት አልኳቸው። ምን አያሉት ከዛ ቁጭ ይሄ ሁሉ ህልም አይተህ ነው አሉት። አዎ፣ አዳምጡት አልኳቸው። ሲያየው ሲያየው አያቴ እንዲህ ብላ ከአባቴ አይን ገመድ ወጥቶ አንገቴን አነቀኝ፣ ከአያቴ ምላስ ወጥቶ እግሬን ጠለፈኝ፣ ልቤን ወጋኝ ይላል። ምንድን ነው ታዲያ ቡዳ አደለም? እንዲ ስላቸው ጊዜ እየሰደብካኝ ነው አሉ። አደለም፣ እኔ መንፈስ ነው ያልኩት። ቡዳ መንፈስ፣ የቡዳ መንፈስ ከአይን ላይ ተነስቶ ሰው ላይ ይበላል። እንዴ ስንት እርስዎ? ደህና እናት ነው እንጂ እንደው ቤተክርስቲያን የሚሳለሙ ጥሩ መልካም እናት ሆነው ነው እንጂ ከአይናቸው ለመንፈስ እየተነሳሁ ህጻናትን የሚበላ ልጆችን የሚገድል የያዙትን ብርጭቆ የሚጥል ቴሌቪዥን የሚያቃጥል ብዙ ነገር እንደማይበረክትላቸው ሞባይል እንደሚነጠቁ ብዙ ሶኬት እንደሚቃጠልባቸው ብርጭቆ እንደሚሰበርባቸው ሸክላ ድስት እንደማይበረክትላቸው ሰምቻለሁ። ግን እንዳላደረጉት አድርጌ የሌላ ሰው ችግር እንደሆነ አስመስዬ ነገርኳቸው እንዳይቀየሙና ምክንያቱም በጣም ከባድ ነው። እርሶ ምንም ነገር አልሆኑም። እንዲያውም የእርሶ እንዲያውም ቀላል ነው። የሌላ ቤት እኮ ስንት አለ እንደዚህ የሚያረግ እንደዚህ የሚያረግ እንዲያውም አንዷ የሰርጓ ቀን ከዚህ ነገር የዛሬ ሶስት ዓመት የነገርኳችሁ ገጠመኝ የሰርጓ ቀን የመጣላት የሰርጓ ስጦታ የመጣላት ብርጭቆች በሙሉ በአንዴ ቤት ሰራተኛ እንዴት እንዳለቀ፣ በራሷም እንዴት በእጇ እንዴት እንዳለቀ ደግሞ አቅርቤላቸዋል። በሌላ ጊዜ ይሄ ነገር ሲያምር ከተባለ እስቲያም ጭፍት ይለጣጣበት ወይን እንጠጣበት ሲሉ ብርጭቆ ሲወርድ ከሽ ይላል። አንድ ሲወርድ ደግሞ ድቅቅ ይላል። ሰራተኛው ይዘው ሲመጣ ድቅቅ ይላል። እንደዚህ ሆኖ የሰርግ ስጦታዎቿ በሙሉ ያለቀባት ሴት አለች። ግቡን አዳምጡት። የዛሬ ሶስት ዓመት ቁጥሩን እረስቸዋለሁ በጣም የሚገርም ገጠመኝ ነው። እንዴት እቃ እንክትክት እንደሚያደርግ ያምራል የተባለ እቃ በሙሉ ይጠፋል። ለምን? ዓይን አይቶታል። እቃ ያምራል ብለዋል አይባልም፣ አይደለም ያምራል ሲባል ግን ሰው ብዙ አይነት መንፈስ ተሸክሞ ስለሚዞር ያምራል ሲል እግዚአብሔር ያቆይልኝ ነው የሚባለው። ይሄ ነገር ቆንጆ ነው ሲባል ጊዜ እግዚአብሔር ያሳድግ። ልጆቹ ያምራሉ ሲባል እግዚአብሔር ያሳድጋቸው። ውበት ሁሉ ከንቱ፣ እግዚአብሔር ነው የሚያሳድጋቸው። የሚባለው ቀጥታ ወዲያውኑ ወደ መንፈስ ቅዱስ መውሰድ፣ ቅዱስ ሚካኤል ይጠብቃቸው፣ ድንግል ማርያም ትጠብቃቸው ነው የሚባለው። ቶሎ ብላች ቅምት ለምንድነው ነው ንቅሳት የሚያደርጉት? እዚህ ጋ እናቶቻችን በገጠር ላይ እዚህ ጋ ንቅሳት፣ እዚህ ጋ ንቅሳት፣ ወዲያው ነው ጥቁር ነጥብ የሚያደርጉት። ድድ የሚነቀሱት ከወዱ አይደለም እኮ። ቀጥታ ሲመለከቱ ጥርሳቸው የሚያምሩ ከሆነ አንዳንዶቹ ድድ የሚነቀሱት ያው ለተንኮል ነው፣ ለመስተፋቀር ነው። ግን ከብዙሀኑ አንጻር ነው መነገራችሁና ንቅሳቱ ቀጥታ አይን ሲያርፍባቸው የሚያርፈው መስቀሉ ላይ ነው። መልካቸውን ቀድሞ ያየው እንከን የምናወጣ የፎልት ፋይንደር ወይም ደግሞ ስተት ፈላጊ ፍጥረቶች ስለሆነ እኛ ሰዎች ስንባል ቀድመን የምናየው አፍንጫ፣ አይን፣ ጉንጭ ምናምን ሳይሆን ያንን ነገር ነው። እንደዚህ አርጌ ጥላሸት ተቀብቼ ብወጣ ጥላሸቱን ነው የምታዩት። ከረባቱ ምናምን ያረኩት የሱፍ ምናምን ሳይሆን ምንድነው ፊት ላይ ያለው ነው የምትሉት። ከዛ በኋላ ከጠረኩት በኋላ ዋው ልብስ ያምርባሃል ነው የምትሉት። ስለዚህ ይሄን ስለሚያውቁ እናቶች ቀድመው ንቅሳት ይነቀሳትሉ ማለት ነው። እንዲያውም ክርስቲያን ወደ አልሆኑ ሀገሮች ደግሞ ስትሄዱ ይሄ እንደዚህ ደብዳቤ ይጻፋል። እዚህ ጋር አይታችኋል አይደለም? እንደዚህ የስንት ዓመተ ምህረት እንትን እንደሆነ አይታወቅም። በቃ ፊዚክስ፣ ኬሚስትሪ፣ ባዮሎጂ ምናምን ይባላል። ብቻ ዞሮ ዞሮ እንትን ነው፣ በጣም ጌጥ ይበዛበታል። ያ ሁሉ የሚያሳየው ምንድን ነው? ትኩረት ለመሳብ ነው። አይን ላይ ትኩረት እንዳይሳብ የሚያምር አይን ካላቸው፣ የሚያምር አፍንጫ ካላቸው እንደዚ ለማድረግ ነው። እና ይህን ሁሉ አብራሮች የነገርኳቸው ቀበርቾ ድኝ ምን እንደሆነ በድኝ ተጭሶ ወይም ቀበርቾ ተጭሶ ወይም ጎማ ተጭሶ ቡዳን ለማስወጣት ጥረት ይደረጋል። ምስህ ምንድነው ተብሎ ገሊነክ እኔ አመድ ነው ምሴ ገልነክሽ ነው የምወጣው እንዲህ አድርጌ ነው የምወጣው ይላል። ግን አይወጣም፣ እዛው ነው የሚቀመጠው። ለምን አሉኝ እንዴ፣ መስቀል ያላስወጣው ጸበል ቦታ ሄዶ እወጣለሁ፣ አልወጣም፣ ቆያለሁ ምናምን የሚል መንፈስ እንዴት ነው በድኝ የሚወጣው? ድኝ ምን ስለሆነ ከክርስቶስ መስቀል በልጦ ደግሞ ካፈሰሰበት ከጸበል በልጦ ከዛ ሁሉ ከመንፈሳዊ እቃዎች በልጦ ነው ድኝና ጎማ ተጭሶ ቡዳ የሚለፈልፈው ስላቸው ብሎ ዝም አሉ። መንፈስ ነው ካልክ ልክ ነህ አሉኝ። ታዲያ ማን ነው አልኳቸው። እኛ እንግዲህ ተፈጥሮ ነው ብለን የምናስበው። አያችሁ እንዴት እንደሚያስቡ። እኛ እንግዲህ ቡዳ የሰው ዓይን ነው ነው የምንለው። ኢኒናስ ይሉታል በጉራጌ ክልል ታቃላቸው። ኢኒናስ አይነ ነሐስ ማለት ነው። እና እኛ ቡዳ የሰው ዓይን ነው የአይን ችግር ነው ብለን የምናስበው እንጂ መንፈስ ነው ብለን አናስብም። ዘር ነው ከእናት ከአባት የሚመጣ ነው ብለን ነው የምናስበው። ታዲያ እንደዛ ከሆነ ለምንድን ነው የምትኳሉለት? ለምን ትወራረሱታላችሁ? ከእናት ከአባት እንዳይመጣ ለምን አታርጉትም? እንደ ምክር ግን ኩል የምትኳሉ ሴቶች እባካችሁን ኩላችሁን አስወግዱ። የቡዳ መንፈስ መዋረስ ምክንያት ሆናችኋል። አንደኛ ይሄ መኳኳያ ቦታ ላይ ኮስሞቲክስ ምናምን የሚሸጥበት ቦታ ላይ የምትሸጡ እንደገናም ደግሞ የሴቶች ውበት ሳሎን ቦታ ላይ እንደዚህ አይነት ቦታ ላይ ይሄ ስለ ኩል ብቻ የሚመለከታችሁ ሰዎች በአጠቃላይ እንደው እባካችሁ ስለ እግዚአብሔር እንደ እንደ ሞኝ ቁጠሩኝ፣ ችግር የለውም። እኔ ሞኝ እንደ ስንት ቢዝነስ ስንት ብር የምንሰራበት ነው ምናምን እንደምትሉኝ ያውቃለሁ። ግን ልለምናችሁ፣ በመንፈስ ቅዱስ በቅዱስ ሚካኤል በአብ በወልድ በመንፈስ ቅዱስ ልለምናችሁ፣ ተውት በቃ። በኩል የሚመጣው ገንዘብ ይቅርባችሁ። ይሄ የምትተክሉት ጥፍርም ይቅርባችሁ። የመንግስት ጸጉሩን እንደሱም ቀስ ብሎ የሬሳ ጸጉሩ እየገፈፋችሁ ነው። ምኑ ከምኑ ተወው። ሁሉ ነገር ይቅርባችሁ። በቃ ለምን ይሄን አስቀረሽ እንዳይለኝ እግዚአብሔር። እስቲ እንደው በተፈጥሯችሁ ሁኑ እንዴ! የእናንተ ያልሆነ ነገር እኮ ተሸክማችሁ ነው ወዛ አደርናችሁ እኮ። እንዲያውም ስም እናውጣላችሁ እንዴ። ካሁን በኋላ ከዊግዝ ጀምሮ እስከ ቅባቱ ይላሹ ይሄ እዚህ ጋ ጸጉሩ ምናምን እዚህ ጋ የምታደርጉት ይሄ ጌጡ፣ ብረታ ብረቱ እንዳለ የምትተክሉት ሁሉ ነገር የምታደርጉ ከሆነ በቃ ወዛድሪት ናችሁ ወንዱ ወዛድር ነው፣ ሴቷ ወዛድሪት። ተሸክማችሁ ነው የምትዞሩት። በቃ ብረታብረት ወይም ቀለማ ቀለም ምንን ብላችሁ፣ የትኛው ፋብሪካ ውስጥ ያላችሁ ወይም የትኛው ብረታብረት ፋብሪካ ውስጥ ያላችሁ፣ የትኛው ቀለም ፋብሪካ ውስጥ ያላችሁ ሰዎች ናችሁ? ስንት ነው የሚከፈላችሁ? እንዴት ነው እንደዚህ እንዴ? በጣም እኮ የሚገርም ነው እውነት። የምትሰቀሉበት ጫማ የምታደርጉት ልብስ እንደ እምብርት ተቀዷል አፍንጫ ተቀዷል ጆሮ ተቀዷል ይሄ ሁሉ እንዳለ ያልተቀደደ ቦታ የለም ያልተደረገበት ቦታ የለም እኮ ይሄ እንደ ተበስቷል በዚህ ውስጥ ተበስቷል ደዚህ ደዚህ አረ ስለ እግዚአብሔር እንደው ይሄ እኮ ተዋርሶ ዘመናዊ ተዋርሶ እኮ ነው እኚህ እናት አሁን በወር በወር ይኩሉታል አይኑን ለምንድን ነው ሲባል እሱ የሚመስለው አይኔን አሞ የነበርና ይሄን ካልተ ኳልኩኝ ያመኛል ነው የሚለው እናቱ እንደነገሩት እሳቸው ግን በዛሬ የመጣ ነው ካልኳልኩት ያ አይኑ ይታወራል ብሎ ነው የሚያስቡት እንዴት ነው የሚሆነው? እንዲያውም በተደፈደፈ ቁጥር ነበረ መታወር የነበረበት። ቡዳ ስለሆነ ነው ኩል፣ የቡዳ ነው በቃ። የግብፅ ሆረሶችን ብታዩት የአይን ምልክት፣ ጎግል ግቡ፣ ክሮም ላይ ግቡና ሆረስ ብላችሁ ጻፉ። ስቲ ሆረስ ብላችሁ ጻፉ። ስፔልን ጉል ቃይሩትና ኢጂፕሻን ሆረስ ብላችሁ ብጽፉ የአይን ምልክት ይሆንና፣ ይሄ ሆኖ አይን ሆኖበት ኩል የተኳለ ነው። ይሄ እኮ የሽፋሽፍቱ ምልክት ነው። ይሄ እዚህ አይላሹ የእሱ ምልክት ነው። ይሄ ከላይ ያለው ይሄ ከላይ የምታዩት ይሄ ሶስቱ በሰይጣን ማህበተኞች 666 ማለት ነው። ስድስት ላይ ስድስት ነው። በሆረስ ደግሞ ስታዩት ደግሞ ቅንድብ ነው። ይሄ እዚህ ጋር ያለው አይላሹ ይሄንን ተቀንድባችሁ ወደ ላይ አደረጋችሁት የንቀት ምልክት አስመሰለ። እንደዚህ ያላችሁ ነው የምትመስሉት ሳትሉ ማለት ነው። እንደዚህ ሳትሉ ብላችኋል። እንዲህ ሳትሉ ቅንድቡ በራሱ እንደዚህ በማለቱ የንቀት ምልክት ነው። የቲቢት ምልክት ነው። የዲያብሎስ የራሱን ምልክት አስቀመጠባችሁ። መጀመሪያ የሚወደቀው በትቢት ነው። ከዛ እንደዚህ እንድትነቀሱ አደርጋችሁ። መጽሐፈ ሄኖክ ምዕራፍ ሁለት ላይ ደግሞ ቅንድብ የሚቀነደቡ ኩል የሚኳሉና ሾሽላ የሚሞቁ አዛዚኤል የሚባለው መንፈስ ውስጣቸው አለ እሱን ያስተማራቸው ይላል እሱ ለሴቶች ያስተማረ ለወንዶች ጦር መምዘዝን ቀስት መምዘዝን ጦር መሳሪያ መስራትን አስተማረ ለሴቶች ደግሞ ኩል መኳል ቅንድብ መቀንደብና ሾሽላ መሞቅን አስተማረ ሂና ማለት ነው ሾሽላ ሂናና ሾሽላ አንድ ነው እና ታዲያ ይሄ ምንዝርጌጤ ማን ነው የግራ አልቦ የጃምባር ይሄ ሁሉ እኮ እንዳለ በሙሉ እኮ በቃ ምን ዝርጌጥ ነው የምታደርጉት፣ ነገር ሁሉ ይሄ። አሁን ለምሳሌ ትቀባላችሁ፣ ቀይ ምልክት ወይም ከልብሱ ጋር ሌላም አለ። ጥቋቁር ይመተዋል ደግሞ። አሁን የሴጣን ማህበርተኞች ያመጡት እና ሪሃና ያስተማሩት ማለት ነው። እና ስትቀቡት ምንድነው ትርጉሙ? ምን እንዲታይ ነው የምትፈልጉት? ንግግራችሁ ነው፣ ከፈራችሁ ሲነቃነቅ ምን ውበት እንዲፈጥር ነው? ደሜላ ሰው ሻይ አይመስል ለነገሩ፣ አመጣጡ ራሱ ብንነግራችሁም ልትሰሙ አልቻላችሁም። ቫምፓይሮች ናቸው ይሄን ያመጡት። በእኛ ሀገር ወደ ጅብነት የሚቀየሩ ሰዎች የሰው ደም የሚመጡ የሚባሉት ወደ ሌላ ሀገር ደግሞ ስታዩት ደግሞ ወደ ተኩላነት የሚቀየሩ በጨረቃ የሚነሳባቸው ማቴዎስ ወንጌል ምዕራፍ አራት ላይ ያለው ማለት ነው በጨረቃ የሚነሳባቸውን ፈወሳቸው ይላል ለምን አጋንንት ስለሆነ ውስጣቸው ያለው እነሱ ሰዎች ናቸው ውስጣቸው ያለው ግን አጋንንት ነው ወደ ጅብነትም ወደ ተኩላም ወደ ዘንዶ የሚቀየሩ ዞሮ ዞሮ አካላቸውን ቅርጻቸውን ይቀያየራል ልባቸው ግን የሰው ልብ ነው እንደነ ክርስቶፎሮስ ማለት ነው ክርስቶፎሮስ ገጸ ከልብ ነው የውሻ መልክ ነው ያለው፣ ግን ሰው ነው። እንዲያውም ሰማዕት ሆኖ ነው የሞተው። ከዚህ በላይ ውሻ ነው፣ ከዚህ በታች ደግሞ ሰው ነው። እንዲያውም ልቡ የሰው ልብ ስለሆነ ሰማዕት ሆኖ ነው ስለ ክርስቶስ መስክሮ ነው የሞተው። የቅዱስ መርቆሪዎስም አገልጋይ አብሮት የሚያገለግለውም የነበረው ከዚህ በላይ ውሻ ከዚህ በላይ ሰው ነበረ። የግብፅ ፒራሚዶች ላይ አይታችኋል፣ አንዳንድ ስዕሎች ከዚህ በላይ ቁራ ከዚህ በላይ ውሻ ተኩላ፣ ምናምን አንበሳ የሆኑ ሰዎች አላያችሁ? አሉ፣ ነበሩ እኮ እንደዚህ አይነት ሰዎች ዝም ብሎ ተረት ተረት አይደለም። ወደዚህ ስንመጣ ብዙ ጊዜ ውጭ ሀገር ላይ በተለይ በረዷማው አገር ላይ በረዷማ የሚበዛባቸው ሀገር ላይ ወደ ተኩላነት ነው የሚቀየሩት እና መጥተው ይነክሷቸዋል። ይነክሷቸውና ደማቸው መጥተው ሲሄዱ የደማቸው ደሞ እዚህ ከንፈራቸው ላይ ይቀራል እና ያን ደም ለእነሱ እንደ እርካታ ነው የሚቆጥሩት እርስ በርሳቸው በህዝባቸው መካከል ቁጥራቸው እየበዛ ሲመጣ የዛ የደሙ ምልክት። ቫምፓይሮች እንግዲህ ያው የታወቀ ነው በሌሊት የሚንቀሳቀሱት አይደለም? አሁንም እኮ የሌሊት የጨለመ ኃይል የሚባሉት አሉ እኮ ይንቀሳቀሳሉ። በማታ እኮ የታወቀ ነገር ነው። በገጠሩ ክልል እኮ የማይካድ ሐቅ አለ እኮ። በየቦታው ላይ ስታዩ ሲቀየሩ ሁሉ የሚታዩ ሰዎች አሉ። በጋድ በጋድ የሚታዩ ሰዎች አሉ። እና ተረት ተረት አጋቸው የምትወስድ ውሰዱት፣ ችግር የለውም ምንም ችግር የለውም። ያው ስለተበላችሁ ነው በመንፈሱ ስለተበላችሁ ይሄ ተረት ውሸት ነው ያስብላል ለምን እንዴት እንዲነቃበት ስለማይፈልግ ነው ግን ማቴዎስ ወንጌል መራፍ አራት ላይ ተጽፏል በጨርቃ የሚነሳባቸውን ሰዎች ፈወሳቸው ይላል ክርስቶስ እውነት በረከቱ ይደርብን ስሙ የተመሰገነ ይሁን እና ያ ሊፕስቲክ የዛ ምሳሌ ነው የምላችሁ እዛ ያንን ደም የመጠሱ ትዋይላይት የሚባለውን የቫምፓየር ትዋይላይት የሚባለውን ፊልም አይታችሁት ሊሆን ይችላል እንዲያውም እዛ ላይ ክርስቶስን ምን ያህል እንደሚሳደቡ ማየት የምትችሉት ምንድነው የነከሱት ሰው ሊፕስቲክ እንዴት እንደመጣም እዛ ላይ በደንብ ይታያል። ለምን ደሙ እዚህ ላይ ይታይባቸዋል? የነከሱት ሰው በስጋ አይሞትም ይቆያል እዚህ ምድር ላይ ብለው ነው የሚያስቡት። አይሞትም በብር በብር ጥይት ካልተመታ በስተቀር። በብር የብር ሀብል አለ አይደል? በሱ ነው ጥይቱ የሚገላቸው ተብሎ የሚታሰበው እና ምን ይላሉ? እንዳይሞት አንድ ሰው ቫምፓይሮች ይንከሱት በማን ደም ነው ለዘላለም የሚኖሩት ብለው የሚያስቡት? በቫምፓይሮች ደም። ይሄ አህዛቦች አስተሳሰብ ነው። ፊሙ ላይ እንደዛ አርገው ነው የሰሩት። ከዛ ሊሞት ሲል፣ ግድ የለህም እኔ እንትን ልበልህ እኔ ልንከስህ እና የእኛ አባል ሁን፣ የእኛ አባል ከሆንክ አትሞትም። እሺ ብሎ ከዛ አንገቱን ይሰጣል፣ ይነክሱታል። በጥይት ተመቶ ሊሞት ሲል ሊያጣጥር ሲል ከነከሰው፣ የእነሱ አባል ሆኖ እንደገና ተኩላ ሆኖ ይኖራል ማለት ነው። ፊሙ ላይ ነው እንግዲህ ምላችሁ። በገሃድ እንደዚህ ይሁን አይሁን አናቅም እኛ። ዞሮ ዞሮ ደሙን ከገበረ ለምንድን ነው ታዲያ አጋንንት የማይሆን ይሆናል ስጋ ለበስ አጋርንት ይሆናል እንጂ ያ ወደ ተኩላነት መቀየር ማለት እኮ ስጋ ለበስ አጋርንት መሆን ማለት ነው። እና እንዲህ አድርገው በክርስቶስ ደም የተዋጀን ሰው፣ በደሙ የከበረን ሰው ምንድነው በደሙ ነው ስንል፣ እነዚህ ጋር ደግሞ በቫምፓየር ደም ነው የምትድኑት ብለው ደግሞ አምጥተውታል። በጣም እኮ የሚገርም ነው። እና እባካችሁ ሊፒስቲክ የምትቀቡ ሰዎች ይሄን ያክል ጣልቆ እንኳን ብዙ ነገር ማስረዳት እየተቻለ እኔ እንዳይቀፋችሁ ይሄን ሁሉ ነገር ጥፍር፣ አሁን ለምሳሌ አዳም እንዲሆን ሲፈጠሩ እስከ ሰባት ዓመት ድረስ ጥፍር አልነበራቸውም የአባቶቻችን በተለይ የመጽሐፈ ኩፋሌ አንድምታ ላይ ያለ ትርጓሚው ይህ ጥፍር ሲፈጠር አልነበረም አዳም ሰባት ዓመት ድረስ ልክ ጻበለሷን ሲበላ ሰውነቱ ላይ የነበረው ብርሃን ተገፎ ወደ ጥፍርነት ተቀየረና ቁርበት ሆነ የድንጋይ ሆነ እንደዚህ ከዛ ጥፍሩን ሲያዩት ወደ ጥፍርነት ሲቀየር እንደውም እያመማቸው ነበረ ጥፍር የሆነው እያመማቸው አዳም እንዲሆን ሊያጭዱም ቅጠል ሊበጥሱም ምንም ሲሉም እጃቸውን ሲያዩት ይደነግጣሉ። ይህን ጥፍር እኮ የመጣብን ጸበለሱን ስንበላ ሰውነታችን ላይ የነበረው ብርሃን ተገፎ ወደ ጥፍርነት ተቀየረ። ስለዚህ ይህንን ባየን ቁጥር የሰራነው ኃጢአት ትዝ ይለናል ብለው ነው የሚያስቡት። እግዚአብሔር እንደዛ እንዲያስቡ ነው የሰጣቸው። ከለር የለውም ጥፍር። አይታችሁ ከሆነ ነጭም አትሉትም፣ ጥቁርም አትሉት። ጫን ስትሉት ቀይ ይሆናል። እንዲህ ስትሉት ያው እንደዚህ እንደዚህ ስትሉት ከለሩን ይቀያይራል። ይሁን እንደዚህ ነው አገልግሎታችሁ ከለር የለው፣ ብርሃን ከለር ነው ያለው። ጫን ጫን ስትሉት ነጭ ይሆናል። ስትልቁት ደም አለው እና ጥፍርን ቀለም ቀባችሁ ማለት ይሄንን ማሰብ አልፈልግም ማለት ነው። ደግሞ ቀለም የሚቀባ ግድግዳ ነው። እናንተ ግድግዳ ናችሁ እንዴ? እና በቀባችሁት ቁጥር ሶስት ጥፋት ነው። አንደኛ እኔ ነኝ ማሳምረው፣ እግዚአብሔር የፈጠረው አያምርም ማለት ነው። ፈጥሮት እንኳን ቢሆን በኃጢአት ምክንያት ተቀይሮ ነው እንጂ ፈጥሮት እንኳን ቢሆን አንዳንድ ቁስል እንኳን ኪንታሮ ሲወጣብን እንጠጥር ይላል እንደ ድንጋይ፣ እንደዛን የሆነው እዚህ ላይ መጥቶባቸውና፣ ሁለተኛ ነገር ደግሞ አዳምና ያህን ያጠፉትን ጥፋት ማስታወስ አንፈልግም። በእርግጥ ማን አስተምሮ ስለ ጥፍር ማን አስተምሮ የትኛው መምህር አስተምሯል? ገብቶ በጠልቀ ብሎ ካላስተምሮ በስተቀር ማወቅ አንፈልግም። አሁንም ቅጻ በለሷን መበጠስ፣ ከትእዛዝ ውጭ መሆን፣ ማመፅ እንፈልጋለን ማለት ነው ጥፍርን መቀባት ማለት ሶስተኛ ነገር ደግሞ ሰው እንዴት ነው እንደዚህ ተቀባብቶ የሚኖረው? ምን ማለት ነው? ኔቸር ተፈጥ በተፈጥሮ መኖር አይቻልም? ይቻላል እኮ የእናቶቻችን ኮ ምን አጠፋ እንዴ? እናቶቻችን ቢቀቡም እንኳን ምግብ የሚሆን ለቆዳ ምግብ የሚሆን ነው ያመጡና ኒ ቢሆን ቁጭ ያደርጉታል፣ ይመጣል ወዛቸው፣ ጥልቅልቅ ይላል። ሲፈልጉ ደግሞ ሌላም ነገር እሽት እሽት አገው ቅጠላ ቅጠሉ ምኑ ምኑ ያደርጉታል። ከዛ ውጪ እውነት አመዳም ሆኖ መኖር ይሻላል። የዘመኑን ኮስሞቲክስ ኮተታ ኮተት ኮልኮሌ ተሸክሞ በቦርሳም በሰውነትም በቆዳም ተሸክሞ እንደዚህ የሚላጥ ሌላ ማስክ ለብሶ ከመሄድ እውነት ነው፣ በጣም ከባድ ነው። ጥርስ ላይ ስትመጡ ሌላ ሁሉ ነገር ላይ ሌላ በቃ ተጨማሪ ብዙ ነገሮች አሉ። እና ባዕዱ ነው ይሄን የሚያደርገው ባዕድ ነው። ዘምኗል ማለት ነው። በጣም ሞደርናይዝ ሆኗል። ወደዚህ ይህን ነገር እንድገባ ያደረገኝ የኩሉ ጉዳይ ነው እና እናቴ ደስ እንዲላቸው ነው። እንደዚህ አስረዳሁት፣ እሳቸውንም እንደዚህ ያብራራሁላቸው፣ ቁጭ አድርጌ ሙሉ ቀን ውስጄ ነው ያስተማርኳቸው፣ ደስ እንዲላቸው ነው። ለእናንተ ይሄን የገለጽኩትና ስለ ስለነበረ እሳቱ ሊያመለካችን ስሜ የተመሰገነ ይሁን ሰላሙ